በጣም ቸኩያለሁ። ይሄ ችግና ለም ለምጠረጥር ነበር እኮ ግን የዚህን ያህል ጎላ ብኛ ብዬ አልጠበቅኩም ነበር። ጌዲ መፍትሄ ያለው አልኩ እኮ። ብቻ አንተ ቸኩለ የሆን ነገር ለማድረግ አትሞክር። ታውቃለህ፣ አሁን አሁን ሳስበው ይህን ነገር ማድረግ ስንፈልግ እኔ እንዳትሳቀቅ ብላ መጠጣ መጠር ውስጥ የእንቅልፍ መድኃኒት መከታት ይመስለኛል። ያው የስነ ልቦና ሐኪም አደለች። ቀድማ የምታክመው ስነ ልቦናህ እንደሆነ እኮ ግልጽ ነው። ከዚህ በላይ ጌዲ ቦታ መበላሽ ሳልፈልግም እና ምን ልታደርግ ነው? አላውቅም

ሊያገኝ ይድባል አልገባኝም። ቆይ ምንድን ነው ያሉ ምን ችግር አለው? ራት በዚህ መልኩ እንድን በላ ፈልጌ ነበር። ለማን ነው በልቼ የመጣሁት? እንደዚህ ተጨንቄ የሰራሁትን ራት ረግጠ ያደርገው ነው። ቆይ ስለምን መብ ነው የምታወሪው? እሺ ቢያንስ አረፍ በልና እናውራ በራሴ ላይ መፈንቅ ለመኝታ አላውጭ እና ዛሬም ሶፋ ላይ ነው መተኛው፣ እያልሽ ነው? እማዬ እውነቷን ነው። ዛሬ ከሁለታችሁ ማክፋችሁ እንድትተኛ ነው የምፈልገው። በማህበር መታቀፍ ነው የምትፈልጊው? እንደዛ ነው የምትፈልጊው? እንደዛ ነው የምትፈልጊው? ወይ እንደዛ መኮርኮር ጌዲ፣ ም ግድ የትልቅ ሰው ወሬ ልታወሉ ነው መሰለኝ። ሲገኝ እጄ ልጫወት። ደግሞ እንዳታስቸግሪያትሽ እሺ? አላስቸግርም። እኔ እኮ መጀመሪያ ሳያት ፈዛዛ ነገር መስላኝ ነበር። ለካ የለየላት ዳጣ ናት። ደግሞ የዛን ያህል አረለችም፣ አካበድከው አንተ። ከአሁኑ ክፉን የያዝልን እንጂ በፍቅር እናሳድጋታለን። አጋንን ሸዋት በለኝና ልክ የወለድኳት አይነት ስሜት ነው እየተሰማኛለሁ። ተመስገን ነው የእኛ ሕይወት እየተስተካከለ ነው። ባለውለታዎቻችን ግን አሁንም ችግር ላይ ያሉ ይመስለኛል። ሶሲማ አናጋው ጠፋ ብላ ግራ ግብት ትበሏታል። የእሱ ጠፍቶ ብቅ ማለት እንኳን አዲስ አይደለም። ግን ቆየት ነው የሚሄደው። ምን አውቄ ጌዲዮንን እንኳን ስራ እንዳልጠይቅለት፣ ጌዲ ራሱ ችግር ላይ ነው። የሆነ መፍትሄማ ማበጀት አለብን። መጀመሪያ ሄለን ችግሩ እንዳለበት እንዳወቀች ማወቅ አለበት እንዴ። እስከ መቼ በመጠጥ እያደነዘዘችው ትሸነግለዋለች? ለነገሩ እሱም አውቆ ነበር። ሄሉ ግን ትዳሯን ለማቆየት የምታደርገው ጥረት በጣም ይገርመኛል። የእውነት በጣም ነው አንጀቴን የበላችሁ። ቆይ ይህ ስንፈታዊ ሲ የሚባለው ነገር ግን በባህላዊ መንገድ ይታከማል አይደል? ግን ችግሩ ልጁ ፈሪ ነው ማለት ይህን ነገር እስከዛሬ ለምን የደበቃት ይመስሻል? ግንኙነት ከማድረጉ በፊትስ መጠጥ በጣም የሚጠጣው ለምን ይመስሻል? በጣም የገረመኝ ግን፣ ቆይ እንዴት ነው እስከዛሬ እኔ ይህን ማስተዋል ያቃተኝ? ማለት አንቺ ይህን ነገር እንዴት ታውቂያለሽ? መቼም ስለ ጌዴ ምንም የደበቅሽኝ ነገር የለም አይደል? ከንፈሩ እንደ ሳምኩት ነግሬሻለሁ አይደል? እንደ ሳምኩት ማለቴ እንደሳመኝ እና፣ ይሄ ፈሪ ነው ሊባል ይችላል። የዚህ መልስ እንኳን ትንሽ ከተናደርኩ በኋላ ብነግርሽ አይሻልም? ከንፈሩ እንደሳምኩት ለካ ራት በቅቶኛ ያልከው ነገርን ጥርቅም አርገበልተ ነው። እኔ ምንም ችግር የለብኝም። ዝም ብሽ አትቀባጥሪ። ጌዲ ሚስት እኮ ነኝ። እስከ መቼ ነው እየደበከ የምትኖረው? ይህ እኮ ያንተ ብቻ ችግር አይደለም። ሰምኛለሽ። እኔ ምንም ችግር የለብኝ ያልኩሽ ነው። ቆይ ለምን አትሰምኝም? ይልቅኔ ማለት ፈልጋ ነው። እስከ መቼ ነው እየሸሸ ምትኖረው? ቢያንስ ለእኔ እንኳን አታዝንልኝ። ከፈለግሽ ማለት ያለ አይደል፣ ተነጋግረን መፋታት እንችላለን። ዩሲ፣ የብዙ ባለትዳሮች ችግር ይሄ ነው። እንደዚህ አይነት ችግር ሲገጥማቸው ችግሩን ከመፍታት ይልቅ ወደ ፍቺ ነው የሚሄዱት። ስንት ነ የምነግርሽ፣ እኔ ምንም አይነት ችግር የለብኝም። ከተጋባንም በፊት ሆነ ከተጋባን በኋላ ምንም አይነት ግንኙነት እንዳላደረግን ብነግር ትደነግጥ ይሆን? ይሄ ነገር ለማድረግ በአቀድም ቁጥር መጣመጡ ውስጥ መድኃኒት ስለምጨምር ምንም ማስወሰን ነገር አልነበረም። ህመሙ እንዳለበት ቶሎ ከምነግር ይልቅ ቀስ ብዬ ብነግር የተሻለ መፍትሄ ይኖራል ብዬ አስቤ ነው። ሴትዮ፣ እኔ ምንም አይ ችግር የለብኝም ያልኩሽ እኮ። ቆይ እና ህመሙ ከሌለብህ ለምን ደሞ ትሸሸኝ? ለምንስ ነው ጀርባን ሰተኝ የምተኛው? ጌዲ፣ በትዳር ውስጥ ከዚህ በላይ ስንት ችግር ይገጥም የለ እንዴ? ጌዲ፣ ይሄ እኮ በጣም ትንሹና መፍትሄ ያለው ችግር ነው። እኔ ከዚህ በላይ ምንም አታልፈልግም። ለማንም ሰላም ደ ስለምትፈልግ እንኳን ከመጣች ጀምሮ እናቴ ብላ አትጠይቃት። ታውቅ ምን ያህል በስቃይ ኑራት እንደነበር የገባኝ አሁን ነው። እኔ የፈራሁት ገንዘቡን ጨርሳ አሁንም ተጨማሪ ገንዘብ ስጡኝ ብላ እንዳትጠይቅ ነው። አንተ ደግሞ ሁልጊዜ የማያሰጋ ነገር ነው የሚያሰጋክ እንዴ። ከዚህ በኋላ እኮ አንድ ነገር ለማድረግ ብትሞክር እንኳን እኛ ሳንሆን ህጉ ነው የሚቀጣት። ባሏ ግን ቶሎ የሚፈታ ይመስልሻል ወይ? እኔ ናርዶስ ምን አለ ከዚህ ነገር ብትወጣ አላውቅም። ግን አሁንም የሆነ ያልጠራ ነገር እንዳለ ይሰማኛል። ይልቅ ይህንን ነገር ትተክ ለነጌዲ መፍትሄ ብታበጅ ይሻላል። መቼም የእኛን ህይወት እንደዚህ አቅንተው ለእነሱ ችግር መድረስ የሚያቅተን አይመስለኝም። ቴሌግራም ላይ አንድ የባህል ሕክምና አይቼ ነበር። ምን አንድ ብቻ አንድ ሺህ አይሆንም እንዴ? ስልካችንም ቶ የከተማውን ፖል እንዳለ ያጨናነቁት እነሱ አይደሉ እንዴ? እና ከባህሉ ብንጀምር ምን ይመስልሻል? ሄለን በዚህ ጉዳይ የማውቀው የሆነ ዶክተር አለ ብላለች። እሱንም መሞከር ነዋ። ችግሩ ግን ጌዲ አውጥቶ የሚታከም አይመስለኝም። ምን ገንዘብ ነው? አንተ ደግሞ እንኳን ለዚህ ለኛ ራሱ ስንት አውጥቶ የለ እንዴ? ነገር በአንሰተኝ፣ እንዴት ነው የምተኛው? ካስከፈሽ፣ በጣም ይቅርታ። ይሄ በጣም ይቅርታ። ቢያንስ እንደዚህ እንኳን አቅፋኝ ተኛ። ወዴት ነው? ምን ሆነሻል? መጸዳጃ ይመጣ ነው። ቆይ እስከ መቼ ነው እንደዚህ ሆነ የምትዘልቀው? ጀማለሽ ደግሞ አሁን። ለቅቂኝ፣ በእናትሽ። አለቅህም። ቆይ፣ ለምን አይገባሽም? ጌዲ ምንድን ነው? ይሁን ከለ እኔ አሁን ዝግጁ አይደለሁም። በቃ መቼ ነው ዝግጁ የምትሆነው? ከተጋባን ኮ ሶስት ወር አለፈን። ቢያንስ እንኳን ልጅ መወለድ አትፈልግም? በቃ ሶፋ ላይ ብተኛ ይሻለኛል። ምን አለ እንኳን እንደረዳ እድሉን ብትሰጠኝ። ጌዲ ሶስትና ና ኮንኩርሱ ና አቆየችው ቆየች አይደል ቆይ እስኪ ስስቴ ስስትዬ ደግሞ ስለ ቤቱ በደንብ ሳልጠይቅሽ እንዴት ነው ወደድሽው ቤቱን በጣም ቆንጆ ነው አጎቴ ውይ ማለቴ አባቴ ዛሬ ክፍልሽ ይዘጋጅልሻል በሚያስፈልግሽ መንገድ ደግሞ የሚያስፈልግሽን ነገር በሙሉ ከማይገሄድሽ ሁሉም ነገር ትገዣለሽ እሺ እሺ ትምርት አለማረ ትማለልሽ እንጂ እኔ ቆንጆ፣ እንደውም ቆንጆ ትምህርት ቤት ነው ማስገባሽ። እማዬን እኮ አስገቢኝ ስላት እምቢ ብላይ ነው እንዲህ፣ ለምን ትምህርት ተምርሽ የልዳሽ አለችኝ። አባዬ፣ ወይ እኔ ስስት የተማረ ሱየት አይደርስም እንዴ? እኔ እንጃ ስስትዬ፣ ይህን ጥያቄ እንኳን ተማሪዎች ቢመልሱ ይሻል አይደለ? እነዚህ ሰዎች ምንድን ነው ቁርሱን ያቆዩት? ናርዶስ፣ ሶስና ሸተኝ ይቅርታ ናርዲ፣ ሀሳብ ይዞኝ ስለነበር ሚያረረብኝ እሽታ፣ በቃ ታስቤን። ቆንጆ ቆይ ምንድ ነው አንቺ እንደዚህ እያስጨነቀ የሚያሳስብሽ? እንዴ እስከ መጨረሻው ድረስ አለን ከጎንሽ ላልኩሽ። አይገርምሽም አሁንም ስልኩ አይሰራም። እሱን ለመፈለግ ሁሉ ቤቱ ድረስ እጄ ነበር። ቤቱ ሄደሽ እሱማ የለም ብለው እናቱ ከበር መለሱኝ። ድሮ እሳቸው እንደማይወዱኝ አውቃለሁ። እርግጠኛ ነኝ ናርዴ፣ ይሄ ሰውዬ ልጁን አስታክፎኝ ጠፍቷል። እንዴ ይጥፋ ታዲያ ምንድን ነው እሱ ይሄን ያህል ልጅሽ አባታጣ እንጂ እኛ እንዴ እኔ አሳሰበኝ ይሄ ይመስልሻል ቆይ ቤተሰቦች ምን እላቸዋለሁ አሳልፍላቸዋለሁ ብዬ ከሀገር ቤት ወጥቼ ዲቃ ላይ ይዤባቸው መሄድ አለብኝ ምንድን ነው ይሄን ያህል አውቀሽ አላመጣሹ አውቄማ ነው ያመጣሁት መቼስ አስገድዶኝ ይሄን ነገር አላደረገም ደግሞ ይኸውልሽ ልጁን ይካድና አስገድዶ ደፈረኝ ብዬ ለፖሊስ ነው ማስቀፈድደው። አረቀስ እንዴ ባንዴ ወዴ ትሄድ አንቺ ሰዓት መሰክርልኝ እንዴ። ምን ብዬ ነው የምመሰክርልሽ? ይልቅ ከዚህ ሀሳብ ውጭ እና ሌላ የሚበጅ ሀሳብ ይዘሽ ነኝ። አረ ሰዎቹን በረሀብ ገደልናቸው። በቃ አንቺም ልብስሽን ቀይሪ፣ ነው ወተን እንበላለን። አይ እኔ እንኳን ይቅርብኝ፣ ባይሆን እናንተ ሄዱ። ስስቴን ደግሞ እዚ ትታቿት ሄዱ። እኔ እዚህ የምትፈልገውን ምግብ አበስልላታለሁ። ሶሲ እመኝኝ በአሁኑ አላሳረረውም።

እርግጠኛ ነህ ጌዲ? በእርግጥ ስላንጠበቁት ነው አላገኘሁትም። ይሄ ደግሞ ምን ማለት ነው? አላውቅም። ምናልባትም በትዳሬ ደርስኛ ሆን ይችላለሁ። ታዲያ ይሄ እኮ አንተ ላይ ብቻ የሚፈጠር ችግር አይደለም። ለምሳሌ እኔም ከበረከት ጋር ስጋባ ባህሪ ለባህሪ ብዙም ስለማንተዋወቅ በጣም ብዙ ችግሮች ነበሩብን። የእኛ ይለያል እያለናድ አንተ ነህ ከሌላው ባለትዳር የተለየ ችግር እንዳለብክ እያሰብክ ያለው እንጂ የሁሉም ባለትዳሮች ችግር አንድ ነው፣ በግልጽ አለመነጋገር ይልቄ ነገር ታይሆና አንቺ ግን እንዴት ነሽ? ልጃችሁስ እንዴት ናት? በአስቸኳይ ኮፈልጋለው ያልኩ እኮ ስለ አንተ እንድናወራ እንጂ ስለ እኔ እንድናወራ አይደለም። ስለ እኔ አውርተን ጨረስ መስሉኝ? ገና መቼ አውርተን ነው አውርተን የጨረስን መስሎኝ የምትለኝ? ለመሆኑ ግን ሄደን መምላሽ ነው? እንደ ድሮው ትኩረት አይሰጠኝም፣ ጀርባውን አዙሮ ነው የሚተኛው፣ ምናምን ምናምን ያለች። ከዚህ ውጭ ምንም የነገረች ነገር የለም። እን ከዛ ውጭ ምን ልትነግረኝ ትችላለች? እየዋሽ እንደሆነ አውቀዋለሁ። ናርዲ፣ ቆይ ምን ብላኛለች? እንድልፈልገ ነው አንዳንድ የቤት ውስጥ ታፍኖ የሚቀር ገበና አይደል? ለምሳሌ ገበና እኮ ነው ያልኩሽ አይደል? ገበና ያልሽ የሚነግርሽ ነው። ይሄን ገበና አደ ለሚስት ነግረሃታል? በቃ የነገርን ተወው። በእናትሽ አይደል፣ ከኔ ጋር በነበርክበት ሰዓት በጣም ደፋርና በራሱ የሚተማመን ወንድ ነበርክ። ይሄንን ታውቃለህ አይደል? ለምን ወይ ነገር አሁን የምነግርኝ? አሃ ይሄ ለምፈሪ ነው ብላችሁ ነው አይደል? ራሴ ባይን እያየሁ ካል እ ለምን ነገር ያስፈልገኛል? ይቅርታ፣ ከዚህ በላይ ምት ነገር ከሌለ ስራ ስላለኝ መሄድ አለብኝ። የዋንተ ትሻላለ ብዬ ነው እንደ ነገርኩ። ዶክተሩ በዚህ ነገር በጣም የተካነ ነው፣ ለዚህ ነገርኩ። የባህል ሕክምና ጥሩ ነው ይባላል። ግድ የለም መጀመሪያ ይህንን ሞክረው። ከዛ ወደ ባህል ህክምና እሄዳለሁ። እስከዛ ድረስ እኔ ቤት ሆኜ ስነልቦ ነው ለማከም ሞክራለሁ። ያው እሺ ካለኝ ማለት ነው። ቆይ ይህን ያህል አስቸግሮሻል ማለት ነው? ጭራሽ ችግር እንዳለበትም ደፍሮ መናገር አይፈልግም። ተመስገን። እንደውም ለአንተ ማውራቱ ከእኔ መስማትን መቢያቅ ሰውም አያረገኝም። እሱማ እኔንም ለማንም እንዳነግር ብሎ ነበር የነገረኝ? ለአንቺም ጭምር ማለት ነው። ግን ቆይ ለምንድን ነው ጌዲዮን ዚን ያክል ፈሪ የሆነው? ፍርሃት እኮ ዘርፈ ብዙ ነው። ይህ ችግር ያለባቸው ሰዎች ከዚህ ውጭ ምንም ነገር ደፍረው ሊያደርጉ ይችላሉ። እዚህ ጋር ሲደርሱ ግን ፍርሃታችን ጭራሽ ነው መቋቋም የሚያቀታቸው። ግን ይህ ነገር ታክሞ ይድናል። ግን ጠንቋይ ለራሱ መሆን አያቅም አይደል የሚባለው? ለራሴ መሆን አቃተው። ግን የስንት ሰው ችግር እንዳልፈታው ለራሴ መሆን አቃተው። በረከት፣ በቃ ትዘኝ። ይህን ነገር በአጭር ጊዜ ውስጥ እንፈተዋለን። እኔን ትንሽ ያሳሰበኝ የእሱ ያለ ልክ እንደዚህ መፍራት ነው። ሰጋና ስልኩን ጭራሽ ጥርቅም አድርጎ ዘግቶታል። እንዴ ቆይ የሆነ ነገር ሆኖ ቢሆንስ? ተንጂናርዲ እሱ የሆነ ነገር ማድረግ እንጂ መሆን ያውቃል እንዴ ቆያኔ የልጅ አባት መክ ሲባል እንደዛ መቀመጫውን እየመጣ ሲደሰት የነበረው አውቆ ሲያስመስል ነው ማለት ነው። ስስት የት ሄዳ ነው? ተኝታ ነው አሁን ስበጠበጥ አርፍዳ ገላዋን አጣጥብ ያስተኛዋት። በጣም አስቸገረችሽ እንዴ ሶሲ? አረ በፍጹም ትንሽ ጭራ ብቻ ነው ያስበቀለችኝ። አንቺማ ሳቂ ምን አለብሽ? በዚህ በኩል ባል፣ በዚህ በኩል ደግሞ ልጅ ተሸልመሻል ባሉ ነው እንጂ የቀረው ልጅም። አንቺስ ልትሸለሚ አይደል እንዴ? ለዛውም ራስሽ እኔ እምልሽ ናርዲ፣ አንድ ሰካራ ሀሳብ መጥቶልኝ ነበር። እስኪ ባይረባም አንገዳግጁ ወይ ዝም ብለን ወደ ክፍለ ሀገር እናቴ ጋር ሽማግሌ እንላክ እንዴ። ማለት ባሉ ሳይኖር ቢጨንቀኝ እኮ ኑ ናርዲ። ተይ እንጂ ሶሲ፣ ምንስ ቢጨንቅሽ እንደዚህ ከመስከርም አልፎ የጨነበሰ ሀሳብ ተመጫለሽ። እሺ በቃ፣ ወይ ባልፈልጉና ዳሩኛ። ብቻ ከነ ልጅ ይቀበለኝ እንጂ ለምን ሱሪ የለበሰ ከርከሮ አይሆንም ሳይንበረከክ አገባዋለሁ። ኧረ እባክሽ አንቺ ልጅ አታስቂ። እውነቴን እኮ ነው። እንደውም ነብሰ ጡር መሆኔ ሳልነግረው አገባውና ያው ልጁ ሲወልድ ሰባት ወር ነው እለዋለሁ። እውነቴን ነው። አንቺ ልጅ ግን ይህ ፊልም በጣም እያበላሸሽ ነው። ቃይኔም ብላ አንቀርቅባቸውስ። እንጃ፣ እሱም ደብዛው ጠፍቷል። ተይኝ እባክሽን አርቴ። እኔ ተረግም ያለው ወንድ አይውጣልሽ ሁሉም ወንድ እየቀመሰሽ ሽሩጥ ተብዬ ተረግም ያለው። አሁን እፍታው ማን እንዳገኘው አወቅኩት። ወይ አንቄ! እሱ አይደለም ባክሽ። እንግዲያማ ዋሽተሽናል ማለት ነው። ልጃገረድ እያለሽ ገጠር አግብተሽ ነበር። ትዳርን ሸሽቼ መስሎኝ ከዛ ጠፍቼ እዚህ አዲስ አበባ የመጣሁት። ስለዚህ መናገር የማትፈልጊው ታሪክ ሽሄ ነው። አሁንም ከዚህ በላይ ባልናገር ደስ ይለኛል። አይ እኔማ ምናልባት እዛ የከንፈር ወዳጅ ምናምን ካለሽ ብዬ ነበር። አሁን ሁሉም ነገር ከተበላሸ በኋላ ቢኖር ምን ዋጋ አለው? ስለዚህ አለ ማለት ነው? የለም፣ በቃ የለም ብዬ ይሄን ርዕስ ዘግቼ፣ ምናልባት ይኖራል ብዬ የማስበውን ብከፍት ይሻላል። እኔ ምንሽ? ወይ ምናልባት ያቺ ሔዋን ጋር ሄዶ ይሆን እንዴ? ሔዋን ደግሞ ማናት? ያቺ ስደት ምናምን ማን ያውቃል። እሱ እኮ አያፍርም፣ ምናልባት ተሰዶም ይሆናል። ልጁን ጥሎስ የሚሰደድ አይመስለኝም። ዘጠኝ ወር ጠብቆ ይዞልኝ ቢሰደድማ በምን እድሌ እኔም አንድ ፊቱን እገላገል ነበር። ለማንኛውም ብዙ አጠጣ። አንድ የምንሄድበት ቦታ አለ። የት ልትወስደኝ ነው? በአንተ ጉዳይ። አንድ ጎበዝ ዶክተር አለ ተብያለሁ። አድራሻውን ፈልጌ አግኝቻለሁ። በአንተ ጉዳይ የምን ጉዳይ ነው እንዴ? በስካር መንፈስ ነው እንዴ? ሁሉ ነገር ስትነግረኝ የነበረው። አንተ ደግሞ ማያስብ ነገር ታስባለህ። እንዴት ማለት ጉዳዩ? አንተ ምንም አላሳሰበ ማለት ነው? ቢያሳስበኝስ ምን አመጣለሁ? ይህ የተፈጠረው ጉዳይ አይደል እንዴ? ቆይ ቆይ ቆይ፣ ናዲ ቅድም በጣም ፈልጋለሁ ብላኝ አግኝቻት ነበር። አንተ ወርኛ ምን ሆነ አለ። እኔ ለማንም አልተናገርኩም? የሆነ ነገር ነገር ስትበተበት ነበር። እርግጠኛ አንተ ነገርካት ነው እንዴ? ደሞ ብነግራት ምን አልነገርኳትም። ምን ሆናል? እያስጨነከኝ እኮ ነው። ይልቅ እሺ በለኝና እዛ ሰውዬ ጋ እንዲህ አንተ ካልሆንክ እርግጠኛ ሄለና የነገረቻት አራ አንተ ሰውዬ ከቀልቡን አንተ የነገርካት፣ ሄለና የነገረቻት ምናምን ከምትል አሁን ለችግሩ መፍትሄ መፈለግ አይሻልም? እያጸናኸኝ ነው። ይሄ ደግሞ ምን መፍትሄ አለው? ሰነፉን መቅረት ነው እንጂ አይደለም። ዘመናዊም ባህላዊም ሕክምና አለው እያልኩ ነው። ቆይ ማለት ደም፣ ሽንት ምናም ሰጥቼ ልመረምር ነው? አልገባኝም። እንዲ ታይፎር ነው እንዲያመመ ሲጀመር ምንም አላመኝም። እሺ የደከመ ማለት የደከመበት እሺ። ቆይ ምንም በለው። እኔ ተጨንቄ አንተ ቀልዳለህ። በነገራችን ላይ በአንተ ጉዳይ በጣም ነው የተጨነኩት። ለዚህ እኮ ነው ከተማው ላይ አለ የተባለ ዶክተር አፈላልጌ ያገኘሁት እና ምትለኝ ስንፈት ምናም ቆጭ ለሚያክም ዶክተር አለ ያልከኝ ነው? ቆይ አንተ የት ሀገር ነው የምትኖረው? እንዴት ስለዚህ ነገር እስካሁን አልሰማህም? በእርግጥ እኔም አሁን ነው በደንብ ያወኩት። ግን ለዚህ ነገር መፍትሄ አለው ቢቀርብህ ይሻላል። በረከት ለምንድን ነው የሚቀርበው? ሞክረን ካልሆነ ሌላ ቦታ ደግሞ እንሞክራለን። እሺ ግን እንዴት ነው የምታከመው? ካርድ አውጥተህ ነዋ። አንድ ቀል ነገር እያወራኩ እኔ ልወዛገብ ልጓደኘ ይሁ አሁን ፍቱን የሆነ መድኃኒት ተገኝቶላል። ዶክተሩ ጋር እንሄዳለን። ያለውን ነገር አይቶ ይመረምርሃል። ምን ሚያ ችግር እንደበለ በነገራችን ላይ ዶክተሯ ሴት ናት፣ እና ለሷን ችግር ፈጣሪ ነገር አውጥቼ ማሳየት እና ዘላለምን ችግርን ታቅፈህ ልትኖር ነው? አይገርምም። ታቅፍ ይኖራል እንጂ መቼም ገበን ያደብ ያሉጣ እዛው ተከርሽ የሚቀመጥ ቆይ ግን አንተ ይሄን ያህል ምንድን ነው ያስፈራ? ቆይ አንተ አትፈራ? ግድ ከሆነ ለምን ፈራለሁ? ሁለት ወዶ ይቻላል እንዴ? ለማንኛውም ስቀልድ ነው። ዶክተሩ ወንድ ነው። እሱ ፊትም ቢሆን አለውጣ እንዴ ቆይ ደብቀም ልታደርገው ነው? ይቅርብኛል እኮ። በረከት አንተ ደግሞ ለምን ታስጨንቀኝ? አይገርምም። እሺ ማተለኝ ከሆነ ቀኑ ሙሉ ሳስጨንቀ ነው ሙሉ እሺ ወይ መጀመሪያ የባህሉን ሞክር። እሺ እሱ ደግሞ እንዴት ነው? እኔ እንዴት እንደሆነ በምን አውቃለሁ? ከዚህ በፊት እንደዚህ አይነት ችግር ገጥሞኝ አያውቅም። ግን ስገምት የሚቀባ ይመስለኛል። የሚቀባ ነገር፣ ማን ነው የሚቀባው? ሐኪም ከሆነ እሱም አይሆንም። እሺ እንዴት ነሽ የኔ ወረኛ? የኔ ወረኛ ለጌዲ ምን ብለሽው ነው ምን አለችኝ አለክ ናርዲ ይሄ ነገር ሚስጥር ነው ለማንም ሰው እንዳትናገር አላልኩሽም መቼ ነው ደግሞ እንደዚ ያልከው አላልኩሽም እንዴ በቃ ሚስጥር ስለሆነ ከዚህ በኋላ ለማንም ትፍሽ እንዳትይ እሺ ህክምናውን ለማድረግ ተስማማ አይ አረሱ እንታዩ አንገቴ እኔ ለምን ገመድ አይገባም መከታዬንማ አደባባይ ላይ አላወጣም ነው የሚለው ማን ነው ደግሞ መከታው አንተ ሰውዬ ግን በጣም እያላገጥክ ነው እናሻውን ወደ ቤት ለማንኛውም እዚናና በደንብ እናወራበታለን። እኔም ወዳለ ኔድ በቃሽ፣ ተጠንቀ አሽከርክር፣ ደግሞ ሳብስ፣ እኔም ምልሽ ትዬ መከታው ስት ሰማዎች ልበል። አንቺ ደግሞ ስራ የለሽም እንዴ? ምንድን ነው ወሬ የምትለቃቂ በተነሽ ወደ ስራ። ሰሞኑን ሐኪም ቤት ምናምን ስትሉ እየሰማዋችሁ ነው። ቆየታ መመሰዋለ እንዴ? ሰውየው ሚስጥር ነው ብሏል፣ አታስለፍልፊኝ። ስለዚህ እዚህ ቤት ውስጥ ከኔ የተደበቀ ሚስጥር አለ ማለት ነው ወይ? ሶሲ ሰሞኑ ደግሞ ሆርሞኑ ነው መሰለኝ፣ በጣም እየተነጫነች ነው። ለማንኛውም በልጅ ፊት የሚወራ ስላልሆነ ስስት ወደ ውስጥ ገባ። አደግሻለሁ የትልቅ ወሬ ልታወሩ ከሆነ ወደ ውስጥ ገብቼ ያጫውት እንዴ? ቆይ እንጂ ምግብሽን ቢ መጀመሪያ። አይ ሶሲ ቅድም አብልተኛለች። አይ ይህን ሳጨርሽማ አትችም እና ታዲያ መከታው ማን ነው? አረ እባክሽ አንቺ ልጅ። እኔ ግን ዝም ብዬ ሳስበው መከታው ለሚባል ሰው ልድሩ ያሰባችሁ ይመስለኛል። እንዴ ያስቃል። ለማንኛውም ጉዳዩ ሱ አይደለም። እሺ ታዲያ ምንድን ነው? ውይ ይቅርብኝ። አሁንስ የወጣላት ወረኛ እየሆንኩኝ ነው። እንደዚህ አጓጉተሽኝም አውላላል አያጤኝም። ንገርኝ ያልኩሽ እኮ እየጠበቅኩሽ ነው። እንዴ ሶሲ፣ በሰላም ነው? በጣም እየተቆጣሽ እኮ ነው። ለማንኛውም ይህን ቤት ልለቅ ነው። ምን እማዬ ደውላልኝ። ሰሞኑን መጣለው ብላኛለች። እሷ ደግሞ እዚህ ቤት እንዳለው ነው የምታውቀው። ያው ከመጣች ለቃለች ቤቱን በሏት። ለነገሩ በዚሁ ከቀጠልኩ መልቀቅ የማይቀር ነው። እንዴ ሶሲ